ዛሬ ደግሞ ይዤላችሁ የመጣሁት ለጓደኛዬ የገዛናትን የአንገት ወርቅ ነው የማሳያችሁ። አሰላሙ አለይኩም ወራህመቱላህ ወበረከቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለው በያላችሁበት፣ ሰላማችሁ ዝዝት ይበል። አገራችንን አላህ ሰላም ያደርግልን፣ እንደወጡተ መቅረት አላህ ይጠብቃችሁ ውድ ቤተሰቦቼ። ዛሬ እንግዲህ ቀኑም እሁድ ነው ኦክቶበር 12 2025። በዛሬ በእሁድ የቀን ውሎ ይዤላችሁ የመጣሁት የአንገት ወርቅ ከነማጫዋሸዋ ነው ማለት ነው። ምን ያክል ነው ዋጋው የሚለውንም እነግራችኋለሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሸር እያደረጋችሁ ለብዙ እህቶች እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ይህችን የአንገት ሐብል ከነማጫዋሸዋ የአንገቷን ሐብል ሦስት መቶ ሪያል ብሎ ያው ሀያ ሪያል ቀንሶ አንድ ሺህ ሁለት መቶ ሰማንያ ሪያል ነው የገዛናት ማለት ነው። ሀብሏን እንዲሁም ማጫወቻዋን አራት መቶ ሰማንያ እንደዛ ነበረ፣ አራት መቶ ሀምሳ ሪያል ነው የገዛናት ማለት ነው። በአጠቃላይ አንድ ሺህ ሰባት መቶ ሰላሳ ሪያል ነው ማለት ነው እና ውድ ቤተሰቦች በአንድ ሺ ሰባት መቶ ሰላሳ ሪያል የተገዛ የአንገት ወርቅ ነው ይዤላችሁ የመጣሁት። ያው እንደ አቅም ሁለት ግራምም ያው አሳይቻችኋለሁ፣ ባለፈ ሀብል ማለት ነው። ማጫወቻም እንደዚሁ በአምስት መቶም በአንድ ሺ ሪያልም ያው ትንንሾች ነው የሚሆኑት። ያው ታጠግማላችሁ ማለት ነው። በጣም ትንንሽ ነው የሚሆኑት። ያው ብራችን ትንሽ ሲሆን ወርቋም ትንሽ ነው የምትሆነው። እዚህ ጋር አሁን እየለቀሁ ነው እንደምታዩት። ያው ነጭ ሆነ እና ሀባይ ያው 1730 ሪያል የተገዛችው ይቺ ናት ማለት ነው። ሀብሏ መሻላ በጣም ነው የምታምረው። የድሮ ሀብል ናት የድሮዋ ማለት ነው። እንዴት ሀቡ ሜትር ምናምን አይደለችም። አንገት ላይ ብልጭ ብልጭ ነው የምትለው። እኔ በጣም ነው የምወደው የዚህ አይነት ሀብልና በጥቅል ውድ ቤተሰቦቼ፣ በእርግጥ ይቺ ማጫወቻዋ ታሪኳ ብዙ ነው። በጣም ታሪክ አላት። ታሪኳ በጣም በጣም ከምላችሁ በላይ ትልቅ ታሪክ አላት። ቢሆንም ግን ወርቅ ምንጊዜም ቢሆን ሀብት ነው። ወርቅ ግዙ፣ ገንዘብ ካላችሁ። ለምሳሌ አንዳንድ አረቤት ሀብታሞች ከሆኑ ስጦታ ይሰጣሉ። ወላይ ሀቂቃ እኔ አጋጥሞኝ አውቃል። አሁን ሳይሆን እስከ አንድ ሺህ ሪያል የሚሰጡ አምስት መቶ ሪያል የሚሰጡ እንደዛ። የምትሰጡ ልጆች ሁሉ ቤት አይሰጡም ማለት አይደለም፣ ይሰጣሉ። ስጦታ ስትሰጡ ለልብሳት ምንድን ነው። ስለ ደከመኝ አፌ ሁላ ተያይዟል። ዛሬ ያው አይታችኋል፣ ብሎክ ስሰራ ነበረ። እንደዛ ስለሆነ ነው። እና ልብስ ሳልባጅ አትግዙ እኔ የምላችሁ ይሄ ነው። በቃ የኔ ምክር ሳልባጃት ግዙ፣ ወርቅ ግዙ በሚሰጣችሁ ገንዘብ።